ቤተሰቦች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ ለቤት አዲስ ይሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ነባሩ ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ እንግዲህ ዛሬ የመጣሁት ባደይ ወይም ደግሞ ሰራተኛዋ ተከታታይ ድራማ ነው ክፍል ሀያ ስድስት እንሆ ተለቋል በባለፈው በክፍል ሀያ አምስት ያየነው ነገሮች አሉ እንግዲህ ፍቅርና ሊዲያ ከበቀለ ጋር ሄደው የኤላን ሀብል እንደተቀበሉት እናውቃለን ማለት ነው። ይሄላን ሀብል ሲቀበሉ ሀብሉን ሲቀበሉ ግን በቃ አደይን እንዳታስከፋት፣ አደይን በስራ ግዟት በማለት ብዙ ማስጠንቀቂያዎችን በመስጠት ነበረ በቀለ ለፍቅር እንትኑን የሰጣት ማለት ነው ሀብሉን የሰጣት ግን ደግሞ እሷ ሌላ ሴራ ሰርታበታለች ማለት ነው። ምክንያቱም ከበቀለ ተቀብላ ኤላ ጠፍቶኛል፣ በጣም የምንፈልገው ነገር ነው። በዚያ ላይ ደግሞ የሰረቀኝን ልጅ አደይ ታውቀዋለች ስላለ ብቻ ማለት ነው እሷን ያደረገችው እሷን የሰረቀችው። አዎ ስታወራ ሰምቻት ነበር እያለች የተለያየ ምክንያቶች ስትደረድር እናቃልን፣ ማን ተንኮለኛዋ ፍቅር ማለት ነው። እና ይህን ሴራ ለሁለት ስለዚህ ኤላ ቤት ጠርተዋታል፣ አደይን ማለት ነው። አደይ እህቷ ታማ ስለነበር በወቅቱ አደይን ጠርቷ ስለነበር ወደ ኤላ ቤት በምትሄድበት ሰዓት ከራሷ ጃኬት ውስጥ አስገብታ፣ ያው ሀብሉን ከፍቅር ጃኬት ውስጥ አስገብታ ለአደይ እንድትለብሰው እንድትሄድ እና ከዛ የሆነ በቃ እዚው እንዲወርቅ የሆነ እንድትዋረድ ምናምን፣ ልክሷ እንደሰረቀችው ለማስመሰል ልክ እንደዚያ አድርጋ ማለት ነው። እንዴት ሄድ አድርጋት ነበረ። አደይ ቀጥታ ወደ ኤላ ቤት ስትሄድ እህቷ እጅግ በጣም ታማ ወድቃ፣ እንዲሁም ደግሞ ኤላ በላዩ ላይ ሆኖ ምናምን ነገር እሷን ለማንሳት በጣም እየታገለ ባለበት ሰዓት ነበር የደረሰችው። እንግዲህ አደይም እጅግ በጣም ደንግጣ ነበር ባየችው ነገር ማለት ነው። ምን እያደረገ ነው ሌላ ነገር ነበር የመሰለው እሱን ለማንሳት እሷን ለማንሳት እየታገለ ባለበት ሰዓት በላያ ላይ ስለነበረ ሌላ ነገር የሚያደርግ ስለመሰላት በጣም ተናዳ ውጣልኝ እያለች በጣም በቁጣ ስትናገረው ነበር። እሱንም እንዲሁም ደግሞ ዲብም እዚያ ሂዶ ስለነበር ሁለታቸውንም አስወጥታ የወደቀች እህቷን እሷ አቋጥጥታን ለማንሳት ሞከረች። ከነቃሽ በኋላም ይህ ተንከሲስ ምን እያደረገች ነው? ምንድን ነው የሚያደርገው በላይሽ ላይ ሆኖ ምናምን ስትላት፣ አረ እሱ ምንም እኮ አላደረገኝም። እሱ በጣም ሲንከባከበኝ ነበር፣ አብሮ ነበር በብዙ ነገሮች። እሱ በጣም መልካም ሰው ነው። እንዳሰብሽው አይደለም እህት መሆኖች ነው በማለት እንግዲህ አደይን ታስረዳታለች ማለት ነው በበላይ ሽኮ ሆኖ ሳየው ሌላ ነገር ስለመሰለኝ ነው። እሺ ለማንኛውም አሁን ተነሽ ሐኪም ቤት እንሄድ በማለት እንግዲህ አደይ እህቷን እዛ ወደ ሐኪም ቤት ትወስዳታለች። ከሐኪም ቤት ስትመለስ እናቷ ተወደ ውልላታለች። እንግዲህ አደይ ከአባቷ ተደብቀ ነው እንግዲህ አሁን ላይ ሰው ቤት እየሰራች ያለችው ማለት ነው ስለዚህ አባቷ ፈልጎ ፈልጎ ካለችበት ነገር ስላላገኛት ነው ማለት ነው እየሰራች ያለችው ማለት ነው ስለዚህ ያለሽበትን ቦታ የምትሰሪበትን ቦታ በጥቆማ አባትሽ ደርሶበታል ስለዚህ አንቺና እህትሽ ያላችሁበትን ቦታ ስለሚያውቅ አባታችሁ ይመጣል እና የሆነ ነገር አድርጉ በማለት እንግዲህ የአደይ እናት ደውላ ትነግራታለች። አደይ ይህን ሲሰማ በጣም ደንግጣ ነበር። በቃ አሁን አንቺ ወደ ሀገርሽ መሄድ አለብሽ፣ ሁለታችን ከዚህ ከተገኘን በጣም ከባድ ነው በማለት እንግዲህ ለእህቷ ታናገራታለች። እኔ ከዚህ አልሄድም ማለች ደግሞ እንግዲህ የአደይ እህት ማለት ነው። ምክንያቱም የምታሰቃይሽን እንደዚያ የምታደርግሽን ዋጋ ሳላስከፍላት ፍቅርን የሆነ ነገር ሳልገላትማ እሷን አልሄድም። እሷን የሆነና ነገር ማድረግ እፈልጋለሁ። እንደዚህ ስታሰቃይሽ ማይችል ዋጋዋ ሳልሰጣ እኔ ወደ ሀገሬ አልገባም በማለት ትመልስላታለች። አደይ እጅግ በጣም ተናዳ ነበር ይሄን ስትመልስላት ማለት ነው። ምክንያቱም በቀልም በበቀል ከመቼ ወዲህ ነው አንቺ የምትመልሽው? በቃ አሁን ያልኩሽን ትሰሚያለሽ። ተይዣለሽ ወደ ቤተሰብ ጋር ስራት አልሄድም። እሷን ገድዬ ፍቅርን ገድዬ እሄዳለሁ። እኔ እንደዚ አድርጋኝማ ዝም ብያት አልሄድም። አንቺንስ እንደዚ ስታሰቃይሽ ለምንድን ነው ዝም የምትያት? ስለዚህ አንቺ ዝም ብትያት እኔ ዝም አልላትም በማለት በቁጣትና ትናገራታለች። አደይም እንግዲህ እንደዚህ አይነት ነገሮች እንዳታስቢ፣ በቃ የኔ የምልሽን ነገር መስማት አለብሽ በማለት እንግዲህ እጇን ትጎትታትና አሁን ልብስሽን ማዘጋጀት አለብን ብላ ያው ልብሶቿን ታዘጋጅላታለች። ወደ ቤት ገብታ በዚያን ሰዓት እንግዲህ ፍቅር የሰጠቻት ጃኬት ነበረ ለአደይ። በቃ ይሄን እንዳይበርድሽ ልበሽው ትላታለች። መቼ ገዝተሽ ነው እህቴ? ጃኬት በጣም ያምራል በማለት እንግዲህ የአደይ እህትም ትመልስላታለች። አይ ፍቅር ነች የሰጠችኝ፣ ስለሚበርደኝ ብላ ፍቅር ሰጠችኝ። የእሷ ከሆነ እንኳ እንደውም አልለብሰውም ብላ ትወረውረዋለች ጃኬቱን ማለት ነው። በቃ ተይዋንች ካለበሹ፣ እኔ ለብሰዋለሁ በማለት አደይ ጃኬቱን ትለብስና እህቷን ወደ መናሪያ ትሸኛታለች ማለት ነው፣ ወደ ቤተሰብ ትሸኛታለች። ሸኝታ ስትመለስ ደግሞ ከመንገድ ላይ አንዲት በጣም የተቸገረች ከሰው ቤት የምትሰራ ከቤት ውስጥ በጣም ፈርታ ደንግጣ አየር ሮጠች ስትሄድ በደንብ ልብስ ስላለበሰች እንግዲህ አደይ የለበሰችውን ጃኬት ለልጅቷ በጣም ስላሳዘነቻት ልቧን ስለሰበረቻት አውልቃታ ለብሳታለች የማንን ጃኬት ፍቅር ለአደይ የሰጠቻትን ጃኬት ማለት ነው እዚያ ጃኬት ውስጥ ምን አለ የላሃ ብላለ ማለት ነው ስለዚህ እንግዲህ አደይ ባለማወቅ ወይንም ደግሞ ለልጅቷ በጣም የጠቀመቻት ስለመሰላት የለበሰችውን ጃኬት አውልቃ ከእሷ የባሰች ባዶ ያለበሰች ስላየች ሰጠቻት። አደይም ወደ ቤቷ ወደ ስራዋ ትመለሳለች። እነ ባርኮኔ፣ እነ ዲብ፣ እነ ፍቅር፣ እነ ሊዲያም እንደዚሁ ኤላ ቤት በጣም እየጠበቋት ነበረ ማለት ነው። አደይም እህቷን እንግዲህ መናሪያ ድርሳ ቀጥታ ወደ ስራዋ ወደ እነ ፍቅር ቤት ተመልሳ ስራዋን እየሰራች በነበረበት ሰዓት በቀለ ወደ ቤቷ ይመጣል። በቀለም እኔ በጣም ርቦኛል የሆነ ሽሮ ነገር ካለኝ ስጭኝ እባክሽን በማለት እንግዲህ አደይን ይጠይቃታል። እኔ እየሰማሁት ነገር አለ። ለምንድን ነው እንደዚያ ያደረግከው? ቢያንስ እንኳን እንደው እንደዚህ አይነት ነገር ለምን ትሰርቃለህ? በማለት እንግዲህ ከኤላ የወሰደውን ነገር ስለሰማች ስለዚህ አጨቀጨቀችው ማለት ነው። አደይ እኔ ምንም ነገር የወሰድኩት ነገር የለም በማለት ይመልስላታል። አትዋሽኝ በቀለ፣ ለምንድን ነው የልጁን ሐብል የወሰድከው? በማለት አሁን ሀብሉን እንድታመጣው እፈልጋለሁኝ በማለት እንግዲህ አደይ ትጠይቀዋለች። በቀለም እኔ ስለ ራበኝ የምበለው አጥቼ ነው የሰረኩት። በቃ ደግሞ የእናንተ ቤተሰብ የሆነ አልመሰለኝም በማለት ይመልስላታል። ደግሞ እኮ ሀብሉን መልሻለሁ ፍቅርና ሊዲያ መተው ወስደውታል ስለዚህ ከነሱ ጋር እኮ አለ በማለት እንግዲህ ለአደይ ይነግራታል ማለት ነው። ልክ እንግዲህ እሱም ምሰውን በልቶ ልክ ውጭ ላይ ሲወጣ እነ ባርኮኔ እንዲሁም ደግሞ ፍቅር ሊዲያ እንዴም ሆነው እንግዲህ ውጭ ላይ ከበራቸው ላይ ያገኙታል። ከቤት ወጥቶ ማለት ነው። በዚያን ሰዓት እንግዲህ ባርኮኒ ነበር የያዘው። አንተ በቀለ፣ አንተ በጣም መልካም እና ጥሩ ሰው መስለኝ ነበር። ለምንድን ነው ኤላን ሀብል ይወሰድከው? አሁን ማምጣት አለበት። እሱ የልጅነቴ ጓደኛዬ ነው። በምንም ነገር ሲከፋ አልፈልግም። ለሀብሉ ደግሞ ትልቅ ቦታ አለው። ስለዚህ እባክህን፣ አንተ የፈለግከውን ያክል ብር እሰጥሃለሁ ግን ሀብሉን እንድታመጠው እፈልጋለሁ በማለት እንግዲህ እዚሁ ሲያፋጥጠው እንግዲህ በቀለም ሌዳ ሊዲያንና ፍቅርን እየተመለከተ እነሱም በጣም ሲርበተበቱ ነበር። ምክንያቱም ሰጥቷቸዋል ሀብሉን ማለት ነው እና እየታደረሱት እየታደረጉት በማለት እንግዲህ ሲርበተበቱ፣ እሱም ግራ ገብቶት ስለምን ሀብል ነው የምታወሩት? እኔ ምንም የማውቀው ነገር የለም በማለት እንግዲህ ይመልስለታል ባርኮኒም በዚህ ዝም አልልፍም። ሀብሉን ካላመጣኸው እኔ የማደርገውን አውቃለሁ። እባክህን ስጠኝ፣ በቃ የፈለከውን ያክል ብር እሰጣለሁ። አልፏልል እንዴ፣ ከሀብሉ ምን አለ? ሀብሉን አንጠው በማለት ሲያጨናንቀው እሺ በቃ ለፍቅር እሰጣታለሁ በማለት በቀለ ይመልስለታል። ሄ እንግዲህ ያው ባርኮኒም በጣም ይደነግጣል። ምክንያቱም እንዴት ነው ከፍቅር ጋር የምትተዋወቁት? በማለት አይ እኔ እኮ አደይነች ያስተዋወቅ ፍቅርም አደይነች ያስተዋወቀች በቀለን በማለት ትመልሳለች። ግን ደግሞ በቀለን የምታውቀው በባለፈው አደይን ባፈነችበት ሰዓት ብር ከፍላ አደይን እንዲይዝ ያደረገችው ነው ማለት ነው። በቀለ ደግሞ አደይን በወቅቱ እሷ እንደሆነች አላወቀችም ነበር፣ ግን እሱ ብር ስለሚከፈለው እና ስራ ስለሆነ ብቻ ያደረገው ነገር ነው። ስለዚህ ከሁላቸውም በፊት የምታውቀው እራሷ ፍቅር ነች ማለት ነው። እንግዲህ በስተመጨረሻም የአደይ እህት ቀጥታ ወደነ ፓርኮኔ ቤት ገብታለች ማለት ነው። አደይ ሸኝቻታለሁ ብላ የመጣችውን እንግዲህ ያሰበችውን ነገር ለመፈጸም ወይንም ደግሞ ስንት ነገር ስታሰቃያት እህቷንና እሷን ስታሰቃያት የነበረችውን ፍቅር ዋጋ ለማስከፈል ቀጥታ ወደነ ባርኮኔ ቤት መታገብታለች። እንዲሁም ደግሞ ፍቅር ልገላት በነበረበት ሰዓት ነው ያለቀው። ቀጣይ እንግዲህ ክፍል ሀያ ሰባት ሁላችንም በጉጉት የምንጠብቅ ይሆናል ማለት ነው። ፍቅር በነገራችን ላይ እሷን ነው ያገኘችው ማለት ነው። ያው ምንም እንድትሆን አንፈልግም፣ ግን ደግሞ እንደዚህ መሆን በቃ መፍራት መቻል አለባት። ምክንያቱም እሱ አሁን ጊዜ ሰዎችን እያስፈራራሽ ነው ያለችው ማለት ነው። እና አደይን ራሱ የታረግሽው ጃኬቴን እኔ ለአንቺ ነው የሰጠሁሽ እንጂ ለሌላ ሰው ማን ሰጫለሽ? ጃኬቱን እፈልገዋለሁ፣ አንጪውና ለትንሽ ደቂቃ፣ ከዚያ በኋላ ያለውን ነገር አይቼ መልስልሻለሁ። አሁን ጃኬቱን አንጪ ውለጅ እያለቻት ትገኛለች። ምን ታደርጋለች? ከአብሩንስ የት ያገኙታል? ፍቅርና ሊዲያ ሀብሉን እንደወሰዱ ስነባርኮኔ ሄላ ወይንም ደግሞ ዲብ ሊያውቁ ያውቃሉ፣ ወይንስ እንዴት ነው? እሱን ሲያውቁ ምን አይነት እንትንስ ይሰጣሉ የሚለውን ሁላችንም በጉጉት የምንጠብቅ ይሆናል። ግን ፍቅር ያደ ይሄት ያደረገችው ልክ ነች።